አንድ ሰው ጥፋቱን አምኖ ይቅርታ ሲጠይቅ በጣም ደስ ይላል። ማርክ እንግዲህ እንዳያችሁት ከቤዛያው ጋር ያው ትንሽ የግጭት ነበራቸው፣ ዛሬ ስለታረቁ በጣም በጣም ደስ ብሎናል። የእኛዎቹ ውስጥ አብርሽ እና ሩታ የት ናችሁ? እስቲ ጥፋታችሁን አምናችሁ ውስጥ አብርሽ ማለት ነው በሰው ይቅርታ ከምታስጠይቃት እንደዚህ ፕሮግራም አዘጋጅተህ ጎንበስ ብለህ እንደ ወንዶች ይቅርታ ጠይቃት። ሩታይን ብትሆን ያው ስለምትወድ ስለምታፈቅርህ ይቅርታ አንትቀበል ነበር ግን አንተ ሲሞክሩ በዙሪያ ጥምጥም በሰዎች እስቲ ያው ይቅርታ ካደረገች ልያ ሰው ትልካለ ማለት ነው። ማርኬ ከቤዛዊት ጋር ትንሽ ግጭት ነበረ። ያም ሆነ ይህ እንግዲህ ጥፋቱን አምኖ ይቅርታ ጠይቋታልኝ። እሷም በስንት መከራ እንግዲህ ይቅርታውን ተቀብላለች። እንደዚህ አይነት ፕሮግራም በጣም ያምራልኝ። የቤዛ በነገራችን ላይ ልቧ ስለተሰበረ እኔ በጣም ተናድጄ ነበር ማለት ነው። እውነት መስሎኝ፣ ያው እውነት አይደለም። ቢሆንም ያው በመሀላቸው አንዳንድ ግጭቶች ሊኖሩ ይችላሉ። በዚያ ግጭት ሙሉ ለሙሉ ላይጋጩ ይችላሉ ግን ያው ፍቅረኛ ሆናችሁ ስትኖሩ ወይም ባለትዳር እንደዚያ እንደዚያ ነገር ከመሀል የሆነ ነገር ይፈጠራል ወይም አብ ያደርጋል ከዚያ በኋላ እንዴት ይች ልጅ እንዴት አስቸግረኛለች ምናምን እያሉ ሌላ ሴት ያመጣሉ ለማስቀናሃት ማለት ነው እና እኔ ባለፈው ከእናቱ ጋር ሲያስተዋወቃት ማርክ በጣም ነበር ደስ ያለ ማለት ነው እንዴ ያን ሁላ ውሸት ነው እንዴ ምን ባለፈው ከሄለን ጋር እንደዚያ ተለያየ አሁን ደግሞ በዚህ በዚህ ሆኖ ደግሞ ሊለያዩ ነው እንዴ ይቅር ብሎ የነበረ ያ መሆኑ በጣም ደስ ይላል። ማርክ እኛ ካንተ ይህን ነገር አንጠብቅም ነበረ እና የፍሬም አሉ። እንግዲህ አጎቱም አለ። ያው ማርክ በጣም ሁላችን የምንወደውና ደስ የሚለን አነጋገሩ ስብን ነው በጣም ብቻ ያምራል ማለት ነው። ከየቱ ወሮች ትንሽ የለየት ያለ ነበር። በዚህ ሁለት ሳምንትና ሳምንት የሚያደርጋቸው ድርጊቶች ሁላችንም አስቆጥሶ ነበረ እና ያ መሆኑ እንግዲህ፣ ሩታና አብሪሽ ደግሞ ይህን ቀን እንጠብቃችኋለን። እኛ መቼም ቢሆን አንጠላችሁም። አብሪሽ ሩታ ያው ስራ ይመስላችሁ ነው እንጂ የምንጠላው የወሮታ ኪድ እየተበደለች ነው። በጣም ትበደላለች፣ በጣም ብዙ ብዙ ነገር ግን ያም ሆነህ እንግዲህ የልጅናት ስለሆነች እና ሁላቸውም ባለ ትዳሮች ስለሆኑ ያንን ሁላ ትተው ወደ እርቅና ወደ እርቅ ማዕድ ቢመጡ በጣም ደስ ይለናል ማለት ነው። ከዚያ በኋላ አብርሽም እንደዚህ አይነት ነገር እንዳይደግመው ሮታ እኮ ያው ምንም ነገር አትሰራም። ምንም ነገር ያው እንትን ነገር የላትም ማለት ነው። የሆነ የተሳሳት አትሳሳትም። አንደኛ ሴት ስንሆን ብዙ ጊዜ ብዙ ነገሮች እንጎዳለን። በጣም ብዙ እንችላለን፣ ግን ችለን እንችለን እኛ የተነሳነ ቀን ማንም ምልሽ ሄደን መሩታ ደግሞ አሁን ቀደም ቤተሰቦቿ አንትታ አብርሺን ወዳ ብዙ ፈተናዎች አልፋ ብዙ ተሰድባ ብዙ ተዝቃ ቤተሰቦቿ ተሰድበው ከዚህ ደርሰው ይሄ ሁላ ነገር ሲመጣ እንደ አንድ ሰው እንደ ሰውነት የሚሰማችኋል እንዴ? ብዙ ብዙ ነገር አሳልፈዋል። ብዙ ተሰድበዋል። ሁለታቸውም አብርሺም ተሰድበዋል፣ ሩታም ተሰድባለች። ሁለታቸውም አንድ ሁላቸውም በአንድ ነው የተሰደቡ ማለት ነው እና ያንን ሁላ ረስተው ዛሬ የሆነ ነገር ትንሽዬ ነገር ሲያገኙ ያንን ረስተው እንደዚህ መሆናቸው በጣም ነው የሚያሳዝን፣ ማለት ነው እና ያም ሆነ ይህ እንግዲህ እኛ ድራማ ነው፣ ስራ ነው ምናምን እንላለን። ውስጣቸውን ፈጣሪና ፈጣሪ ብቻ ነው የሚያውቀው፣ ማንም የሚያውቅ የለም። እና ከጎናቸው ያሉ ሰዎች እየተመካከሩ ሊሆን ይችላል፣ እንደዚህ እያሉ የዩቱብ ስራ አንዳንዴ እንደዚ እንደዚህ ያለ ነገር ካልተሰራ አይታይልንም ሊሆን ይችላል። ግን አብርሽና ሮታ መሻ አላ ኦዲንስ ሞልቷቸዋልኝ። በጣም ሰው ይወዳቸዋል። በጣም ምንም መጥፎ ቢሆኑም እኮ እንደዚ እየተጋጩ መጥፎ አብርሽ እያስተላለፈ እየተከተል ነው ነው። ለምን በቃ ከፈጣሪ ሰው ሰጥቶታል እንዲወደድ ተደርጓልኝ። እና ያነ ደግሞ ሲሆን ደግሞ አንዳንዴ ቆም ብለን ይሄ ሁላ ሰው እየወደደ ግን፣ ኦኬ ስራውን ለስራው ግን ትንሽዬ ደግሞ የሆነ ነገር ፍቅር ልስጣቸው እስቲ ለኦዲንሶች፣ ይቅርታ አልጠይቃቸው እንዲህ እንዲህ ቢሉ በጣም አሪፍ ነበረ። እንግዲህ እነሱ ምንም አልሰሙም፣ እኛም መናገራችን አላቆምንም፣ እነሱ መሰደባቸውን እየተሰደቡ ነው። ስድቡንም ያቆመላቸው የለም እንግዲህ እነሱን ምልክ ላይ ናቸው፣ እኛ ምልክ ላይ ነን። ግን ኦዲንሶች እና እኛ ኦዲንሶች እርስ በርሳችን ባንሰዳደብ ለሰው ምቀኝነት ባይኖረን ነው ኦኬ። እነሱን እንርገጣቸው እናት አባት ባንሳደብ እርስ በርሳችን ለምንጠላላለን። እኔ የሆንሁ ነገር እኮ ብሆን ብታምም እምትደርሱልኝ እናንተ ናቸው ወይ አብርሽ፣ ወይም እነማርክ፣ እነሩታ እነሱ እነሱ አይደለም የሚራዋቸው የሚሰጡኝ እኔ ግን አንዲት አይቴ ብትታመም ያቺ አይቴ እየተሰቃየች ዝም አልልም። የሆነች ነገር እርዳታ ያለኝን አምስት ማስርም ላደርግላት እችላለሁኝ። እነ ይሄን ያህል ጥላቻ ባይኖረን፣ በተለይ አንዳንድ ሰው የሆነች ጓደኛችን ስትወድቅ እንደዚያ ነገር በጣም በደስታ ፍንድቅ ነው የምንል ማለት ነው። ወላሂ ያው አንዳንድ ነገር እያየው ስለሆነ በዚያ ነው አብርሽና ሩታ ያው ሰውን እያሳደጉ ነው፣ ህዝባቸውን እያሳደጉ ነው፣ የሀገራቸው ልጆች እያሳደጉ ነው እናውቃለን። ግን በዚያውም መሀል እየተሰደቡ ነው። ስድውን ወደ ጎን አቁመው እኛ እንቀጥል፣ እንስራ። ግን ኦኬ፣ እንስደባቸው፣ አስተያየት እንስጣቸው። ግን እርስ በርሳችን ለምንድነው ምቀኝነት የሚኖር? እህታችን ስጠፋ የት ናት? የማን ያች እህት የተደረሰች? ምን አጋጥሟት ነው? የሆነች እህት የሆነ ነገር ስትሆን በቃ ልልልልል እንላለማት። ይሄ ነገር መቆም አለበት። ነገ ጧት በእኔ ምን እንደሚገጥመኝ አላውቅም። አይታወቅም። ያለውኝ ከሰው ሀገር ነው ያለሁኝ ከሰው ቤት ነው። በእህቴ ሊመጣ ይችላል፣ በዘመዶች ሊመጣ ይችላል፣ በራሴ ሊመጣ ይችላል። እና ታውታውኑ የምንላቸው በዚህ አንድ ቀን ሁለት ቀን የሆነ ነገር ስለታዘብኩ ነው። ብቻ እንግዲህ አላህ ይጠብቀን አላህ የጠብቃቸው በየእምነታቸው ፈጣሪ የጠብቃቸው፣ ሙስሊም ክርስቲያኖች፣ ወላሀይ በሰው ውድቀት አትሳለቁ፣ በሰው ውድቀት አተሳቁ። እና የሆነ ነገር ውስጤን ስለነካኝ ነው። እሱም ነገር ደግሞ እንግዲህ እውነት ከሆነ ያው እናወጣዋለን ማለት ነው። እና አብርሽና ሩታ ወደ ራሳችሁ ተመለሱልን፣ እንወዳችኋለን። ምንም ብትጣሉ ምንም ብትጋጩ፣ እኛ የእናንተን ቪዲዮ ለማየት ወደ ኋላ አላልንም ማለት ነው። እያየንላችሁ ነው። ምንም ምንም ብሰሩ ግን ቢሆንም ደግሞ ቆም ብላቸው እሰቡ። አንዳንዴ የፍቅር ስጡን ለህዝቡ። በጣም እየተነቋቆረ ነው እያቸው። እነሱ የሀገራቸው ልጆች እያሳደጉ፣ እኛ ለምን ከሰው ሀገር ሆነ? ለምን ይሄን ያህል ጥላቸው ማለት ነው እና ቤተሰቦች እንግዲህ ማርክና ቤዛ ስለታረቁ በጣም ደስ ብሎኛል። የአብርሽ እና የሩታ ደግሞ እንግዲህ እንሻላ ወደዚህ ያኔ ወደ እርቅ የሚመጡበት ቀን የናፈቀንና ይሄ ቀን መቼም፣ እንጠብቃቸዋለን፣ እንወዳቸዋለን። እነሱም ወደፊት እየሄዱ ነው። እኛ መሳደባችንን አላቆምንም፣ አስተያየት መስጠታችንን አላቆምም። ማታ በሌላ ቪዲዮ ውስጥ እስከምንገናኝ ወዳቸዋሉ፣ ቤተሰቦች፣ ላይክና ሸር እያደርጋችሁ አሁንም አበረታቱን እላቸዋሉ፣ ቤተሰቦች፣ ወዳቸዋሉ።